ጠናስጥልን ተመልካቾቻችን እየተመለከታችሁት የምትገኙት የገቢዎች ሚኒስቴር እንግዲህ በተለያየ ጊዜ የተለያዩ ጉዳዮችን ወደ እናንተ የሚያደርስበት ገቢ ለልማት የተሰኘው የዩቲዩብ ፕሮግራማችን ነው። በዛሬው ዝግጅታችን እንግዲህ ወደፊትም በምንሰራበት ፖድካስት መልክ ባለው የተለያዩ ጉዳዮች ላይ ከተለያዩ ባለሙያዎች ጋር ቁጭ ብለን ውይይት የምናደርግበት ፕሮግራም ነው። ዛሬም እንግዲህ ሰፋ ያለ ውይይት እናደርጋለን። በተለይም ደግሞ ገቢን ከመሰብሰብ ጋር ተያይዘው ሌላኛው የገቢ ምንጭ የሚሆነው ለዚህ ተቋም እንግዲህ ወይም ደግሞ ገቢን ለመሰብሰብ አጋዥ የሆነው ደረሰኝ ነውና ደረሰኝ መቁረጥ፣ የደረሰኝ ስርዓት ይነሳል። ስለ ገቢ ስናስብ ምናልባት ደረሰኝ እንግዲህ ህብረተሰቡ እንዴት መረዳት አለበት? ደረሰኝ መቁረጥ ማለት ምን ማለት ነው? ለዚህ ተቋም ያለው ዋጋ፣ ለግብር ከፋዩ ያለው ዋጋ፣ እንዲሁም ለህብረተሰቡ ስለ ደረሰኝ መቁረጥ እስኪ ምንድን ነው ማለት የምንፈልገው ነገር ከሱ ብንነሳ ጥሩ። አመሰግናለሁ። እንግዲህ በመጀመሪያ ደረጃ ደረሰኝ ምንድን ነው? ብዙ ጊዜ ስለ ደረሰኝ ብዙ ብለናል፣ ብዙ ተወያይተናል። እስቲል ደግሞ ችግሮች ይስተዋላሉ። አንዳንዶቹ ሆን ተብለው አንዳንዶቹ ደግሞ ባለማወቅ ወይም በመዘንጋት ማለት ነው። ሶ ደረሰኝ ምንድነው ብለን ያልን እንደሆነ አንድ ነጋዴ ወይም ሻጪ ላቀረበው አገልግሎት ወይም እቃ ለሸጠው ሽያጭ ለተከፈለው ገንዘብ የሚሰጠው የማረጋገጫ ሰነድ ነው ማለት ነው። ይሄ የማረጋገጫ ሰነድ ለተከፈለው ገንዘብ መስጠት ብቻ ሆኖ አያበቃም ገዢ ወጪ በሚያወራርድበት ጊዜ ይሄንን ግብዓት ተጠቅሜ ይሄንን እንደዚህ አድርጌ በዚህ ወጥቼ በዚህ ወርጄ ይሄን ወጪ አውጥቼ ነው ይሄንን ያህል ገቢ ያመነጨሁት ብሎ በሂሳብ መዝገብ ለማስረዳት የሚያስፈልገው ዋነኛ ሰነድ ነው ማለት ነው። ሶ ደረሰኝ ብዙ ጥቅሞች አሉት። ብዙ ትርጉም ልንሰጠው እንችላለን። አንድ ደረሰኝ የአንድን እቃ ባለቤትነትን ጭምር ያረጋግጣል ማለት ነው። አንድ ገዢ አንድ እቃ ወይም አንድ ንብረት ቢገዛ የዛ ንብረት ባለቤትነቱ የሚረጋገጠው ሲገዛ በተሰጠው ደረሰኝ ነው ማለት ነው። ሶ ሻጭ፣ በእኛ አገር የታክስ አስተዳደር ስርዓት ውስጥ ሻጭ ደረሰኝ የመቁረጥ ግዴታ አለበት። ገዢ ደረሰኝ መቀበል አለበት ማለት ነው፣ በሽያጭ ጊዜ። ስለዚህ ማንኛውም አይነት የታክስ ማወራደድ ስራ ከደረሰኝ ጋር ተለይቶ የሚታይ አይደለም ማለት ነው። እንግዲህ ማንኛውም የሂሳብ መዝገብ የመያዝ ግዴታ ያለበት ግብር ከፋይ ወይም ነጋዴ ደረሰኝ የመቁረጥ ግዴታ ተጥሎበታል ማለት ነው። ለሸጠው ሽያጭ አገልግሎት ሊሆን ይችላል፣ እቃ ሊሆን ይችላል። ይህንን ተገንዝቦና ተረድቶ ሽያጭ በሚያከናውንበት ጊዜ ደረሰኝ የመቁረጥ ኃላፊነቱን መወጣት አለበት። ይሄ ዝም ብለን ኦሎፍ ሰደን ደረሰኝ የመቁረጥ አላፊነት አለብህ አለብህ ብለን ሳይሆን በተደጋጋሚ ገና ወደ ንግድ ስርዓቱ ሲገባ ያለውን የንግድ ሁኔታ የተመዘገበበት የንግድ የታክስ ኦፊስ ያ ማለት ለምሳሌ ግብር ከፋዩ በፒኤልሲ ደረጃ ተቋቁሞ የፌዴራል ግብር ከፋይ ሲሆን ከዛ በታች በሶል ፕሮፕራይተር ወይም በግለሰብ ደረጃ ሆኖ የክልል የከተማ አስተዳደር ግብር ከፋይ ሲሆን ገና ግብር ንግድ ለመነገድ ሲመጣ ያሉበት ግዴታዎች፣ ሚኒመም ግዴታዎች ይነገሩታል ማለት ነው። ደረሰኝ መያዝ እንዳለበት፣ በያዘው ደረሰኝ ሽያጭ ሲያከናውን መቁረጥ እንዳለበት ከዛም አልፎ ደግሞ በየግብር ከፋዩ ደጅ እየሄዱ በተለይ አሁን ለምሳሌ በፌዴራል ወይም ደግሞ በገቢዎች ሚኒስቴር የታክስ አስተዳደር ብናይ ክትትል የሚወጡ የሚያስተምሩ ከትምህርት ጎን ለጎን ለቁጥጥር እንኳን ወጥተው በአንድ ቀን አንድ ሰው ደረሰኝ ሳይቆርጥ ቢገኝ አይቀጡትም፣ መጀመሪያ ያስተምሩታል ማለት ነው። ደረሰኝ መቁረጥ እንዳለበት ደረሰኝ መቁረጥ እንዳለበት ለገዢው የሚያስታውሰው ማስታወቂያ መለጠፍ ሁሉ ጭምር ደረሰኝ የሚቆረጥበት ዲቫይስ ወይም መሳሪያ ወይም ካሽ ሬጅስተር ሊሆን ይችላል። ለገዢው እንዲታይ በሚታይበት መልኩ አስታውሶ እንዲጠይቀው ማለት ነው። እንዲታይ በሚታይ መልኩ ማስቀመጥ እንዳለበት ሁሉ ትምህርት ይሰጡታል ማለት ነው። በቦታው ሄደው ያንን ትምህርት ወስዶ በግብር ከፋዮች ትምህርት ጉዳዮች የግብር ከፋይ ጉዳዮች ትምህርት ዳይሬክቶሬት በኩል የሚሰጠውን ስልጠና ትምህርት ወስዶ ደረሰኝ ለመቁረጥ ሬዚስት ያደረገ እንደሆነ ወይም ደረሰኝ ለሽያጩ ደረሰኝ መቁረጥ ያልፈለገ እንደሆነና ያልቆረጠ እንደሆነ በታክስ አስተዳደር አዋጁ መሰረት አስተዳደራዊ ቅጣት ይጣልበታል ማለት ነው። ይሄ የታክስ አስተዳደር አዋጅ የሚመለከተው የፌዴራል ግብር ከፋዮችን ብቻ ሳይሆን ቅድም አቶ ብርሃኑ እንደገለጸው የአዲስ አበባና የድሬዳዋ ከተማ መስተዳድርም በዚሁ አዋጅ የመዳኘት ግዴታ አለባቸው ማለት ነው። ሶ ታክሱን የሚያስተዳድሩት በዚህ አዋጅ ላይ በተቀመጠ አግባብ ነው ማለት ነው። ስለዚህ አንድ ግብር ከፋይ ለሸጠው ሽያጭ ደረሰኝ ባልቆረጠበት ለእያንዳንዱ ሽያጭ ነው ለእያንዳንዱ ሽያጭ ብር ሀምሳ ሺ ብር ይቀጣል ማለት ነው። በአዋጅ ዘጠኝ ሰማኒያ ሶስት ሁለት ሺ ስምንት አንቀጽ አንድ መቶ ስምንት መሰረት ማለት ነው። ይሄንን አስተዳድራዊ ቅጣት መቅጣት ስለፈለግን አይደለም የምንቀጣው ቅድም ባልኩ መልኩ ካስተማር ነው በኋላ ግንዛቤ ከፈጠረን በኋላ የንግድ ውድድሩን ሜዳውን እኩልና ፍትሐዊ ማድረግ ስላለብን ህጋዊ ነጋዴዎቻችንን ፕሮቴክት ማድረግ ስላለብን በንግድ ስርዓቱ ውስጥ ሁሉም ነጋዴዎች ካልቆዩ ገቢ ስለማናገኝ እሱን ፍትሐዊነት ለማረጋገጥ ሲባል ይህ አስተዳደራዊ ቅጣት ተግባራዊ መደረግ አለበት ማለት ነው። ሶ አስፐር ይሄ ህግ በዚህ ህግ መሰረት እነዚህ ሁለት የከተማ መስተዳድሮችም ተግባራዊ እንዲያደርጉ ይጠበቃል ማለት ነው። እሺ እኔም መጨመር እንፈልገው ምናልባት ስለ ደረሰኝ ስናወራ በአጠቃላይ ስለ ታክስ ነው የምናወራው። ምናልባት በህግ ሂሳብ መዝገብ መያዝ ያለበት ሁሉ ግብይቱ በሙሉ ግዥም ሆነ ሽያጩ በደረሰኝ እንዲሆን ህግ ያስገድዳል። ስለዚህ ስለ ደረሰኝ ስናወራ ሻጩ ደረሰኝ መስጠት አለበት ስንል ገዢውም ደረሰኝ መቀበል አለበት እያለ ነው። ሻጮ በአደራ የሚሰበስበው ታክስ አለ፣ ራሱ የሚከፍለው ገቢ ላይ የሚከፍለው ታክስ አለ። ሁለቱንም ደረሰኝ ካልሰጠ አይከፍልበትም፣ ወይንም ለመደበቅ ይመቸዋል ማለት ነው ስለዚህ እያንዳንዱ ማህበረሰብ ምናልባት የሚገዛው ነጋዴ ከሆነ እንደ ወጪ ለማስያዝ፣ የሚገዛው ነጋዴ ካልሆነ ደግሞ የሱ የገዛው ነገር ባለቤት ስለመሆኑ በደረሰኝ ነው የሚያረጋግጠው። ከዚህ በስተጀርባ ግን ቀጥተኛ ያልሆኑ ታክሶችም በዚህ በደረሰኝ ላይ ስለሚታዩ ቀጥተኛ ያልሆኑት እንደ ተጨማሪ እሴት ታክስ 15% በዛ እቃ ላይ በዛ አገልግሎት ላይ የገዛው አካል ለሀገሩ ያዋጣው መዋጮ ነው። ታክስ እንግዲህ መዋጮ ነው፣ የውዴታ ግዴታ ነው። ስለዚህ ያዋጣውን ለግለሰቡ ወይንም ለዛ ነጋዴ ትቶት ሄደ ማለት ነው፣ ደረሰኝ ካልተቀበለ። ስለዚህ መቀበሉ የእሱም ኮንትሪቢሽን እንዳይቀር የሱም ለሀገር ያዋጣው ታክስ እንዳይቀር ደረሰኝ መቀበሉ ግዴታ መሆን እንዳለበት ማወቅ አለበት እያንዳንዱ ማህበረሰብ። ከዚህ አንጻር እያንዳንዷን ደረሰኝ ዋጋ አንስጥ። አንድም የሻጩን ገቢና የሱን ንግድ የምንቆጣጠርበት፣ በሌላ ደግሞ አደራ የተሰጠው ስለመሰብሰቡ መሰብሰቡ የምናረጋግጥበት ስለሆነ ደረሰኝ ማንዳቶሪ ነው። መብት ካለ ግዴታ አብረዋል። ከታክስ አንጻር ብቻ ደረሰኝ ሳይሆነ ደረሰኝ ለገቢ ባለስልጣናት፣ በተለይም ደረሰኝ እንዲቆርጡ ግዴታ የተጣለባቸው ነጋዴዎች ህጋዊ ስርአቱን ከመከተል አንጻር አስገዳጅ ይሆናል። ቅድም እነሱ ያነሱት ነገር ደረሰኝ የተቀባዮች ደግሞ ስለዚህ ደረሰኝ ማለት ለገቢ ባለስልጣናት ቼክ ማለት ነው። ከቼክ ተለይቶ አይታይም። ሁለተኛ ለድርጅቱ አንድ ባለሀብት መዋለ ንዋዩን ሲያፈስ እሱም ትራንዛክሽን፣ እንቅስቃሴውን፣ ንግዱን የሚያከናውነው በተለያዩ ሰራተኞች ቀጥሮ ነው። በራሱ አይደለም የሚሰራው የራሱን ቢዝነስ በትክክል ረንስ ለመሆን በትክክል እየሰራበትና ትክክለኛ ሂደቱን ሊቆጣጠር ራሱን ለመቆጣጠር የራሱንም ሰራተኛ ለመቆጣጠር ንግዱ በስርዓት ስለመሄዱ ራሱን አሹር የሚያደርግበት የሚያረጋግጥበት መሳሪያ ነው። ለገቢ ባለስልጣን ብቻ አይደለም። የራሱን ድርጅት ራሱ የሚጠብቅበት ምን ተገዛ፣ ምን ወጣ፣ ምን አደረግኩ የሚለውን ነገር በዚህ ራሱን እያረጋገጠ የሚሄድበት እና ሪፖርቶችን በዛ ለማናጅመንት የሚያቀርብበት ፋይናንሻል ሪፖርቱንም ከዚህ ጋር አጣጥሞ የሚሄድበት ከዛ የተቀዳ ለገቢ ባለስልጣን ዲክለሬሽኑን በህጉ በታክስ ህጉ መሰረት አጣጥሞ የሚያቀርብበት አንዱ ቱልስ ነው ማለት ነው። ስለዚህ ለዚህም ይጠቅማል። ለማህበረሰቡ ደረሰኝ ለገዛው እቃ ዋስትና ነው። ላገኘው አገልግሎት ዋስትና ነው ቅድም ሂቴ ያለችው ምንድ ነው ንብረቱ የራሱ ስለመሆኑ የምታረጋግጥበት ወንጀል ነክ ነገሮችን ለይተን የምናውቅበት ያገኘው አገልግሎት የገዛው እቃ ጥራትና አንተ በፈለግኮ ልክ ስለመሆኑና ገዝተ ቤት ከገባ በኋላ ያእቃ እንከን ቢኖረው እንከን አለውና መልስ ልትል የምትችለው ይሄንን ደረሰኝ ጊዜ ከአንተ ጋር ገዛው ስትል ብቻ ነው። የተመገብኮ ምግብ ምግቡ በአካል ላይ በጤና ላይ ችግር ቢያደርስ ከየትኛው ሆቴል ነው ተጠቀምኩት? ከአንተ ተጠቀምኩት። ስለዚህ ከአንተ ጋር ከተጠቀምኩት ካገኙት አገልግሎት በእኔ ጤና ላይ ችግር ፈጥሯል ብሎ ተጠያቂ ለማድረግና ካሳንም ለማግኘት ግዢውን የገዙ አካላቶች ደግሞ ማህበረሰቡ ህዝቡ ይሄ ደረሰኝ ይጠቅመዋል ማለት ነው። ስለዚህ እዚህ አካባቢ ላይ እይታው ባህሉ መቀየር አለበት። የምትወስዳቸው የምትገዛቸው ነገሮች በመረጃ የተደገፈ መሆን አለበት። አለበለዚያ ስርዓት አልበኝነት ሆናል ማለት ነው። ስርዓት አልበኝነት ነው። ምንም የምታደርገው እንቅስቃሴዎች ልውጦች በዚህ ሂደት ካልሄዱ አንደኛ ለታክስ ስርዓቱ የተሰጠውን አደራና ገቢን ራስህ አሳውቀህ ክፈል ስንል በዚህ አረጋግጠ አምጣ ነው የምንለው ማለት ነው። ቅድም የተባለው አደራ የተሰጠዋል። ከኔ አሁን አንድ ዕቃ ከገዛው በመቶ ብር ከገዛው አስራ አምስት ብር ከኔ ላይ ተቀብሎ ነው የራሱ ብር አይደለም። ሰብስብና ለመንግስት አስገባ። ይሄ ደግሞ ሁላችንም ለሀገር ልማትና ሁላችንም ተጠቃሚ እንሆናለን የሚል ነው። ስለዚህ ያንን ብር እኔ ያንን ደረሰኝ ካልወሰድኩት አስራ አምስቷን ብር ለዛ አካል ሰጥቼ ነው የሄድኩት ማለት ነው። ለሀገር አልመጣም ማለት ነው። ለሁላችንም ሆን ለእኔም ተመልሶ የሚሆን ማለት ነው። ስለዚህ የደረሰኝ ጠቀሜታው ሆሊስቲክ፣ ሁሉንም አቀፍ ነው የሚለውን ነገር አንክሮ ሊሰጥ ፈልጌ ነው። ደረሰኝ ደግሞ መቁረጥ ያለባቸው ደረሰኝ መያዝ ያለባቸው በሁለት መልኩ ነው ማየት አለብን። በተለይ በአሁኑ የገቢ ማሻሻያ አዋጅ ነጋዴዎችን በሁለት ቦታ ከፍሎታል። አንደኛ ከሁለት ሚሊየን በላይ ትራንዛክሽን እንቅስቃሴ ሽያጭ የሚያከናውኑ ደረሰኝ የመያዝ ደረሰኝ የመቁረጥ እና የመስጠት ኃላፊነት መብትና ግዴታ ጥሎበታል። ከዛ በታች ያሉት ደግሞ ላይገደዱ ይችላሉ። በፍላጎት ግን ደረሰኙን አሳትሜ የሂሳብ መዝገብ ይዤ በሂሳብ መዝገቡ መሰረት ሂሳብ ተሰርቶ ገቢ ከፍላለሁ የሚል ካለ ደግሞ መያዝ ይችላል፣ በፍላጎት ማለት ነው። ከዛ ውጪ ባሉት እነዚህ ግዳጅ የተጣለባቸው አካላት ደረሰኝ የመያዝ ግዴታ አለባቸው ማለት ነው። አመሰግናለሁ። በጣም ሰፊ ሀሳብ ነው የተነሳው እዚህ ላይ በተለይ ደግሞ እንግዲህ አንድ ዜጋ ስለደረሰኝ ሊመለከተው የሚችለው ጉዳይ ምንድን ነው፣ ግብር ከፋይ ምንድን ነው፣ መንግስት ምንድን ነው የሚለውን አይተናል። በተለይም ደግሞ ተገልጋዩ ወይም ደግሞ ህብረተሰቡ ደረሰኝ ሲጠይቅ የከፈለው ገንዘብ ይኖራል። ሲከፍል ለመንግስት የሚከፍለው ተጨማሪ ገንዘብ አለ። ያን ተጨማሪ ገንዘብ በአደራ መልክ ለመንግስት እንዲያደርስለት የሚያደርግበት ስርዓት ነው። ስለዚህ ደረሰኝ አለመቀበል ማለት አንደኛ የገዛበትን እቃ በተጨማሪ ዋጋ ገዝቷል፣ ሁለተኛ ያ ዋጋ ደግሞ ህብረተሰቡ ጋር መንግስት ጋር ሳይደርስ እንግዲህ ነጋዴው ጋር እንዲቀር ሆኗል ማለት ነው ደረሰኝ ባለመቀበል። ስለዚህ እዚህ ጋር ተጨማሪ ዋጋ አውጥቷል፣ ሁለተኛ ደግሞ በመንግስት በኩል በግብር በሚሰሩ ኢንፍራስትራክቸሮች ተጠቃሚ እንዳይሆን አድርጎታል። ሁለት ጊዜ ህብረተሰቡ እንደሚጎዳ ማሳይታቸዋል፣ እንዲሁም ደግሞ ነጋዴው ምን ያህል ደረሰኝ መቁረጥ እንደሚጠቅመው የተገለጸበት ሰፊ ትንታኔ ነው ያየ ነው። እዚህ ላይ ግን ማንሳት የምፈልገው ደረሰኛ ለመቁረጥ መች ነው የሚያስቀጣው የሚለውን ማየት እፈልጋለሁ። ለምሳሌ ምን ለማለት ነው ደረሰኝ መቁረጥን ስናነሳ ትልልቅ ግዙፍ ገቢ ላይ እንቅስቃሴ ባለበት ሂደት ላይ ብለን የምናስብ ሰዎች አለን፣ ወይም ትንንሽ ቢዝነሶች ላይ ደግሞ አለመቁረጥ ያን ያክል ችግር ላይኖረው ይችላል ብለን ልናስብ እንችላለን። ወይም ደግሞ የሆነ ጊዜ እየቆረጠን የሆነ ሰዓት በመሀል ባንቆርጥ የሚሉ ነገሮች አሉና በመሀል ድንገት ዛሬ ነው ያልቆረጥኩት ልንልበት የምንችል ድር ሊኖራል። ቸልተኝነት ሊኖር ይችላል። እና ምናልባት ከዚህ ጋር በተያያዘ የሕግ ክፍሉ ይህንን ጉዳይ እንዴት ያየዋል፣ ደረሰኛ ለመቁረጥ መቼና እንዴት ነው የሚያስቀጣው የሚለው የተቀመጠውን የሕግ አግባብ ብንመለከት መልካም ነው እላለሁ። ብዙ ጊዜ በወንጀል ጉዳይ አሁን ያነሳው ጥያቄ ሬሌቫንት ነው። ማንኛውም ወንጀል ሲፈጸም በወንጀል ተጠያቂ ለማድረግ ወንጀሉን ያደረገው አስቦ ነው ወይስ በችለተኝነት ያለ እንደሆነ ሌላ ዓለም አቀፍ ፍርድ ቤት ያለው ነው። ግን ብዙ ጊዜ የወንጀል ጉዳይ በሚሆንበት ሰዓት በወንጀል ቅጣቱም ሲቪር ስለሆነ ወደ ፍርድ ቤት አቅርበን ለማስቀጣት ኢንቴንሽን የማድረግ ኢንቴንሽን ለቅጣት ማቅለያ ይረዳ እንደሆነ አይረዳ እንደሆነ አንድ የቅጣት ማቅለያ ሆኖ ህጉን በክፍተት ያስቀመጠው ጉዳይ ነው። በታክስ አስተዳደር ጉዳይ ግን ኢንቴንሽን አይመረመርም። ድን ዝላልነት አይመረመርም። በመጀመሪያ ደረጃ ታክስ ከፋይ ሆኖ ሲመዘገብ በታክስ ስርዓት ውስጥ ሊያከብራቸው የሚገቡ ዝርዝር ነገሮች ቅድም እንዳልኩት ከአንቀጽ መቶ አንድ ጀምሮ እስከ መቶ አስራ ስድስት ድረስ ተዘርዝረዋል። የመጀመሪያው ለመነገድ መመዝገብ ነው። ሳይመዘገብ መነገድ አይቻልም። ሁለተኛው ደግሞ የሚያስፈልገው ቲን ነምበር ነው። ሶስተኛው ደረሰኝ ማሳተም ነው። እነዚህ ከመጀመር እያሉ እያለ ይሄዳል። እነዚህን ነገሮች ያላረኳቸው ቸልተኛ ሆኜ ነው ረስቸው ነው ዘንግቸው ነው የሚለው ነው ኤክስኪውዝ የሚያደርግ ኤክስኪዩዝሊ ኢሹ አይደለም። ይሄ ለምንድን ነው ኤክስኪዩዝሊ ኢሹ የማያደርገው ህጉ ያለ እንደሆነ ብዙዎቹ አስተዳደራዊ ጉዳዮች የታክስ አስተዳደራዊ ጉዳዮች ወደ ታክስ ስርዓት ውስጥ የሚገባ ነጋዴ በቂ ስኪል አለው ተብሎ ነው የሚገመተው በቂ ስኪል ብቻ ሳይሆን ያንን ነገር ባላከበረ ጊዜ የሚያስከትለውን አስተዳደራዊ ቅጣት ያውቃል፣ የሚያስከትለውን የወንጀል ቅጣት ያውቃል። ምናልባት አስተዳደራዊ ቅጣት ሲሆን ለምን ኢንቴንሽን አይመረመርም? እንደ ንዝላል ተቆጥሮ ለምን አይተውም? በወንጀል ጉዳይ ለምን ያ ኢንቴንሽን አልተመረመርም የሚል ከሆነ ወንጀል ቅጣቱ ሲቪር ስለሆነ፣ የገንዘብ ብቻ ስላልሆነ፣ ነጻነትን የሚያሳጣ ስለሆነ አትሊስት እዛ አካባቢ ያለውን ነገር ባላንስ ለማድረግ ነው። ይሄ ባይ ሚ ፋክት ኦፍ ሌጅስሌሽኑ አለ። እሱን የሚያውቀው ብሄ ማድረግ አለበት። እያንዳንዱ አጠቃቅም ነገር ተሳስቸነው ያደረኩት ያደረግኩት ቢል የታክስ አስተዳደሩ ሊኒየንት በሆነ መጠን ምንም ሰበስበው ታክስ ላይኖር የሚችልበት ሁኔታ ይኖራል። ሌጅስሌቲቭ እዚ ጋ ኤክስኪውዝ ሊደረግ አይገባም ብሎ በዝግ ሲያስቀምጥ ለባለስልጣኑ ኢንቴንሽን መመርመር ሲከለክል ዩኒቨርሳሊ በጠቅላላ በሁሉም ታክስ ከፋዮች ላይ ኢኳሊ ኢንፎርስ እንድታደረግ ነው። ያ ማለት ያ ማለት ምናልባት ደረሰኝ ላለመቁረጥ ያልቻለበት ምክንያት ከልካይ ነገር ካለው በዴስክ ደረጃ ያለው በክፍል ደረጃ ያለን የሚያስፈጽመውን ሂውማንሊ ትሪት አያደርገውም ማለት አይደለም፣ ትሪታ አያደርገውም ማለት አይደለም። ግን አለመቁረጥ አለመመዝገብ ቲመንበር ሹ አለማድረግ በተገቢው ሁኔታ ደግሞ ግልጽ በሆነ መልክ እነዚያን ነገሮች የማድረግ ግዴታ እንዳለበት አለመለጠፍ ጭምር ታሳቢ የሚደረጉ ናቸው። ሶ አላማውን ማየት ይጠቅማል። እንደው አሁን ይህች አንዳንድ ጊዜ ብዙ ጊዜ የምትነሳ ነገር አለች። አንድ ደረሰ ባልቆረጠ ቁጥር አንድ ደረሴ ነው የሚለው ሀምሳ ሺህ ብር ይቀጣል ይላል። አንድ ሰው ቁጭ ብሎ አንድ ጊዜ መቶ ደረሰኝ ቢቆርጥ ደምረው አንድ ጉዳይ አባሳ ላይ እንደዚህ ጨርቃጨርቅ ነገር ይመስለኛል። አንዴ ቁጭ ብሎ ነው ደረሰኝ ነው የቆረጠው፣ ሲደመር ግን ስድስት ሚሊዮን ብር ነው የመጣው በእያንዳንዱ ደረሰኝ። ከዛ በኋላ ሰውየው ያንን ዞ በጣም ልጠፋ ነው እያለ ይዞር ነበር። የዛሬ አራት ዓመት አካባቢ ይመስለኛል፣ አስታውሰዋለሁ። እንደዚህ በሚሆንበት ጊዜ እንደው ወንደ ሰው ሆነ በዛ ታክስፋይ ቦታ ሆነ ለማስፈጸም ይቸግራል። በጣም ዩኒክ ነገር ነው። ይህንን አሁን በወንጀል ደረጃ ስታዩ በወንጀል ደረጃ ስታዩ ሌላ መፍትሄ ያለው። አንድ ሰው እዚህ ቁጭ ብሎ አንድን ግብይት ለመፈጸም ቁጭ ብሎ አስር ደረሰኝ ቢቆርጥ በወንጀል የተለየ ነው የሚሆነው። የወንጀሉ ድርጊት ሲሆን የወንጀል ሀሳብ ስለሆነ ስለሆነ የሚያስቀጣው ቁጭ ብሎ ወዲያው ነው ኢንሳንትሊ የሰራት ይሰራ ተሰላናት የምታስቀጣው አንዲት ናት። የወንጀል ኃላፊነቷ አስተዳደራ ሲሆን ግን በቆረጣቸው ደረሰኞች ታባዛበታለህ። እንዲህ አይነት የተለየ ነገር ሲያጋጥም አብረ የምትጨነቅበት ይሆናል። ግን ደረሰኝ ሲቆርጥ ሰው ይሳሳታል ብሎ ወይ ደግሞ በቀና ልቦና ነው ወይ ደግሞ አያስቀጣም ብሎ ነው ማሰብ አይቻልም። ሲመዘገብ ጀምሮ ግዴታውን ማወቅ ስላለበት እሱን አድርጎ ይልቁንስ ይልቁንስ ከፍሎ እንደ ዜጋ በከፈለው ታክስ በተከፈለው ገንዘብ መጠን ፓፕሊኩ የፓፕሊክ ፈንዱ የፓፕሊክ ሰርቪሱ የመንግስት ኤፊሽንት አገልግሎት እንዲኖረው ጠያቂ ዜጋ የማድረጉ ነገር ነው የሚጠቅመው። ለራሴ ነው የምከፍለው። ዜን አይ ሹድ ፔይ ማይ ታክስ እንድ አይ ሹድ ሪኩዌስት ፍሮም ዘ ገቨርንመንት ኤኒ ሰርቪስ ገቨርንመንት ሰርቪስ የሚለውን ሞጋጅ፣ ከፋይ፣ ጠያቂ ማህበረሰብ መፍጠር አይ ቲንክ ታክስ አስተዳደር ላይ ከፍተኛ የሆነ ሽፍት ሊያመጣ ይችላል ብዬ ነው ማስበው። ደረሰኝ አቆራረጥ ላይ ቶታሊ ከስህተት ነፃ ነው እያልን አይደለም። እንደ ታክስ አስተዳደር ከታክስ ትምህርቶች ግንዛቤ አጠቃላይ ከታክስ ሕግ ግንዛቤ፣ ከሽያጭ መዝገቢያ መሳሪያ አጠቃቀም ግንዛቤ፣ ቅድም ባልደረቦች በአንድም በሌላም መንገድ ሲያነሱት ከነበሩት ሊሚቴሽኖች አንጻር የደረሰኝ አቆጣጠር ላይ የሚፈጠር ስህተቶች ሊኖሩ ይችላሉ። እነዚህ ስህተቶችን ዲቴክተብል ናቸው፣ ይጣራሉ፣ ይመረመራሉ፣ አስተዳደራዊ በሆነ መንገድ እኛ ልባት እንሰጠችባቸዋልን፣ ማስተካከያ ይደረግባቸዋል። ይሄ የራሱ አሰራር ስርዓት ያለው መሆኑ ግንዛቤ ቢወሰድ ጥሩ ነው። ስለደረሰኝ ካወራን አንጻር ደረሰኝ አለመቁረጥ ምንድን ነው? አልቲሜት ውጤቱ ወይም ኢንቴንሽኑ ምንድን ነው? ገቢ መቀየር፣ ማሳነስ፣ መሰወር ነው። ይሄ ደግሞ ቅድም ባልደረባዬ አቶ አበረ ሲያነሳ መንግስት ለልማት የሚያውለውን ገቢ ከታክስ ነው የሚሰበሰበው፣ ከየትም አያመጣም። ሰው ደረሰኝ አለመቁረጥ ማህበረሰባዊ ቀውሱን ማባባስ ነው። እንዴት የኮንትሮባንድ ንግድ እንዲስፋፋ ያደርጋል። ዛሬ ላይ ኮንትሮባንድ ንግድ ከምናስበው በላይ ከምናስበው በላይ በተደራጁ ኃይሎች ጭምር ሕገወጥ እቃዎች እና ሸቀጦች ወደ ሀገር ለማስገባት የሚደረግ እንቅስቃሴ እንዳለ እንደ ሚኒስቴር መስሪያ ቤት እናውቃለን። ይህንን ለማስከበር የሚደረገው ጥረት የህይወት ዋጋ ሁሉ ያስከፍላል። ይሄ መታወቅ አለበት፣ ማህበረሰቡ ይህም ማወቅ አለበት። ስለዚህ ደረሰኛ ለመክፈል ከነጋዴ አንጻር ምን ማለት ነው? አነስተኛ አቅም ካላቸው ነጋዴዎች አንጻር ካየ ነው እነሱን እያጠፋቸው ነው የሚሄደው እንዲያድጉ አይደለም የሚያደርጋቸው። ምናልባትም የኮንትሮባንድ ነጋዴው ካፒታሉን እያሳደገ ደረሰኝ በማይቆረጥበት ሁኔታ ውስጥ የሚያልፍ ከሆነ እሱ የገንዘብ አቅሙን እያሳደገ ይሄዳል። ነገር ግን አነስተኛ ነጋዴዎች እና የውድድር ሜዳው እየቀጨጨ ይሄዳል። ይሄ የፊትአብነትን እያሰፈነ ይሄዳል። ቀደም ባልደረቦች ሲያነሱት በኮንትሮባንድ ውስጥ ስንታመም የምንጠቀማቸው መድኃኒቶች ሁሉ ይገባሉ። ስለዚህ ሞትን ነው የምንገዛው ማለት ነው። ስለዚህ የደረሰኝ መቁረጥና አለመቁረጥ ትርጉሙ በታክስ አስተዳደር ውስጥ በጣም ሰፊ ነው። ይሄንን ማህበረሰባችን በደንብ መገንዘብ መቻል አለበት። የውድድሩ ሜዳ ፍትሐዊ እንዲሆን ከተፈለገ ደረሰኝ መቀበል መብትም ግዴታም እንደሆነ እኛ እንደ ታክስ አስተዳደር በታክስ ከፋይ ትምህርት በኩል ቅድም እንደተባለው በተደጋጋሚ ትምህርቶች ይሰጣል። ሌሎች ባለድርሻ አካላትም እዚህ ላይ ትብብራቸውን እንደ ሚኒስቴር መስሪያ ቤት እንፈልጋለን ማለት ነው። ይሄ የሀገር የልውና ጉዳይም ገቢ የልውና ጉዳይም ስለሆነ ማለት ነው። እንደው ከነሳት ፖይንት አንጻር ትንሽ አማውንት ያለው ደረሰኝ ባይቆረጥ እኩል እንዴት ያስቀጣል? እና ፖይንቷ በጣም እዛ ጋር መናገር ፈልጌ ነው እንግዲህ ደረሰኝ መቁረጥ ግዴታ ያለበት ሰው በሕግ ኃላፊነት የተጣለበት ሰው ነው። የሂሳብ መዝገብ የመያዝ ግዴታ ያለበት ሰው ነው። የሂሳብ መዝገብ የመያዝ ግዴታ የሚኖርበት ደግሞ ከተቀመጠው በአዋጅ ከተቀመጠው የአመታዊ የሽያጭ መጠን ደርሷል ማለት ነው ያ ድርጅት ወይም ያ ግለሰብ። ስለዚህ እዛ የሽያጭ መጠን የደረሰበት ግን ጥቃቅን ሽያጮች ሊሆኑ ይችላሉ ተደምረው ግን አመታዊ ገቢው የዛ የሰው ዓመታዊ ሽያጭ የዛ ድርጅት አመታዊ ሽያጭ የተባለው ተርኖቨር ላይ ደርሰዋል ማለት ነው። ስለዚህ ምንም አይነት ደረሰኝ አማውንቱን ሳይሆን የምናየው ትራንዛክሽኑን ነው። ትራንዛክሽን ኢንተራክት ካደረገ ሀፕን ካደረገ ወይም ግብይት ከተፈጸመ በሻጭና በገዢ መሀል ደረሰኝ መቆረጥ አለበት የሚለው ላይ ነው የምንቆመው ማለት ነው። ስለዚህ የደረሰኙ የያዘው መጠን ምንም ይሁን ምንም ደረሰኝ ያለ መቁረጥ ለአንድ ቢሊየንም ለአንድ ብርም እኩል ቅጣት ነው የሚያስከትለው ማለት ነው። ይሄንን ለምን አስፈለገ ማድረግ ለምን እንዲህ አላደረግንም ካል ለምን ለትንንሾቹ ትንሽ ቅጣት፣ ትንሽ አማውንት ለያዘው ትልቅ አማውንት ለያዘው ደግሞ ትልቅ ቅጣት ለምን አላስቀመጥንም ካልን፣ እሱ ለአፈጻጸምም ትክክል አይመጣም መጀመሪያ ደረጃ። ሁለተኛ የሚተላለፈው ግብር ከፋዩ ወይም ነጋዴው ህጉን ነው የደረሰኙን አማውንት ሳይሆን እየተላለፈ ያለው ህጉን ነው። ስለዚህ ቅጣቱም የተቀመጠው ለሚተላለፈው ህግ ነው። ደረሰኝ ላለመቁረጡ ነው እንጂ ላልቆረጠው መጠን ወይም ደግሞ ደረሰኝ ያልቆረጠበት የገንዘብ መጠን አይደለምና ይህንን ከግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው።